በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው ብዙ ጸጋ፣ ብዙ ምሕረት፣ ብዙ ይቅርታ፣ ብዙ በጎነት ከተደረገለት ህዝብ መስቀል ላይ ዕዳው የተከፈለለት የተዋጀ በደሙ የተገዛ ህዝብ የሆነን የሆናችሁ ብሩካን የእግዚአብሔር ልጆች የቅዱሳን ቤተሰቦች እናታችን ቤታችን የአስራት ልጆች ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክ ጌታ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈሱ ጋር ተመሰገነ የተወደደ ይሁን። በዚህ በአጋቤ ቻናል ቤተሰብ ሆናችሁ አብራችሁ እንድትቆዩ በታላቅ ፍቅር ጋብዛለሁ። ትመርቁናላችሁ ደስ ይላችኋል። እንደ በእውነት ሰብስክራይብ ማድረግ ብቻ ደግሞ ሳይሆን ትምህርቱን በየቀኑ የሚወጣው እንድትሰሙ በታላቅ አክብሮት ጠይቃለሁ። እግዚአብሔር ቃል ውድ ነው፣ ሰውን የከበረና የተወደደ ያደርገዋል። እግዚአብሔር እናንተን ዘራችሁን ይባርክ። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለ፣ ጌታችን ኢየሱስ ክርስቶስ መስቀል ላይ ከተናገራቸው ሰባቱ ቃላት አንደኛው ቃል ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ይገኛል። ይህ ቃል ታቁታላችሁ ሁላችሁ ሁለቱን ወንበዴዎች፣ አንዱን በግራ አንዱን በቀኝ መስቀላቸውን በዚሁ ምዕራፍ ውስጥ እናነባለን። አይሁድ ጌታችን ኢየሱስ ክርስቶስን ፍጹም ወንበዴ፣ ነፍሰ ገዳይ፣ አመፀኛ አድርጎ ለማስቆጠር ከሞተም በኋላ ጥላቻቸውን በጥላቻ ለመግለጽ ለማሳደግ ከወንበዴ ጋር አብረው ሰቅለውት ነበር። ነገር ግን በመለኮታዊ ሀሳብ ደግሞ ሁሌ እሱ መድኃኒት ስለሆነ የኃጢአተኞች መድኃኒት ስለሆነ ኢየሱስ ስሙ ለኃጢአን መድኃኒት ስለሆነ በሽተኞች መካከል መገኘት ነበረበት። ስለዚህም በመስቀል ላይ በወንበዴዎች መካከል መሰቀል ነበረበት። እንግዲህ ሁለቱም ወንበዴዎች ያው ስማቸው ስም አላቸው፣ ግን ስማቸው በግብራቸው ነው የተጠራው። ስም አላቸው የግል ስም፣ ግን አገር ያሸበሩ መንግስት የበጠበጡ ህዝብ ያወኩ ስለነበሩ ወንበዴ ተብለዋል። በትክክልም ትክክለኛ ማስረጃ እና የሰው ምስክር ተፈርዶባቸው ነው ወደ መስቀል የመጡት። እነዚህ ሰዎች የምንም ተስፋ የሌላቸው በአለምም ተስፋ የቆረጡ ህይወታቸውን ይጠሉ ስለነበሩ ሌሎችን ሰዎች ማሳደደና በመጉዳት የሰነበቱ ናቸው። እንደገና አለም ደግሞ ህይወት ለጨለመበት መንገድ ለጠማምበት ሰው የበለጠ ክፉ ናትና ወስደው መስቀል ላይ ሰቅሏቸው ነበር። ግን አንዳንዴ ደግሞ የቀን እድል አለና እድለኞች ነበሩ፣ አጠገባቸው የተሰቀለው ለሁለቱም ፍጹም የሆነ መድኃኒትና ፈውስ ነበር። ግን ሁለቱም አንድ አይነት አይን አልነበራቸውም። ሁሌ በህይወታችን ይውላችሁ ሁለት ብንሆን አንድ አይነት አይን አይኖረንም። ባልና ሚስቶች ብንሆን ባል የሚመለከተው ሚስት አትመለከትም፣ ሚስት የምትመለከተውን ባል። ወንድምና እህትም ብንሆን፣ የስራ ባልደረቦች፣ ጓደኞችም ብንሆን አንዳችን የምንመለከተውን አንዳችን ላናይ እንችላለን። ለዚህ ነው ሁለት ሁለት መሆን የሚያስፈልገን አንዳችን ያያላየነውን አንዳችን እንድናይ ነው። ሁለት ሰዎች አንድ ላይ አንድ አይነት ነገርን እኩል አይረዱም። ጌታችን ኢየሱስ ክርስቶስን እኩል አልተረዱ። በግራ ያለው መረዳቱ ሌላ ነው። በምድር ላይ መሬት ላይ እንዳሉት እንደ ሰቃዮቹ እንደ አመጸኞቹ ሰዎች ነው የሚያስበው። በቀኝ የተሰቀለው በስተቀኝ በኩል ደግሞ የተሰቀለው አንደኛው አለ እና እሱ ደግሞ ነገሮችን በሌላ መንገድ ነው የሚመለከተው። ዝም ብሎ እንደሰማ ሆ ብሎ ከሚፈርዱት ወገን አይደለም። የአንድ ሰው መንፈሳዊ ኳሊቲ ወይም ጥራት የሚመዘነው ሆ ያለ ህዝብ ሆ ያለበት ባለበት ጉዳይ ላይ ያለመፍረዱ ነው። እውነት ይሄ ነገር ልክ ነው ወይ ማለት መቻሉ ነው። ምክንያቱም ጌታችን ኢየሱስም ሲሰቀል ህዝብ ሆ ብሏል። ግን ህዝብ ሆ ብሎ ሳይመዝን ሳያመዛዝን ጌታን በመስቀሉ ምክንያት ሮማውያን ሆ ብለው መጥተው ኢየሩሳሌምን ያን ህዝብ እሳት አንድ ደውታል። በገዛ ምርጫው በገዛ ውሳኔ ስሜታዊ ተቀጥቷል። ይውላችሁ ሆ ብሎ ፈራጅ አለ፣ ደሞ ነገርን መዝኖ ነው የሚፈርድ አለ፣ ሰፊ ልብ ያለው ሰው አለ። እና በስተ ቀኝ የተሰቀለው የሰፊ ልብ ባለቤት ነው። ጌታ ኢየሱስ ክርስቶስ የሚናገራቸውና የሚያደርጋቸውን እያንዳንዱን ጉዳዮች ይመለከት ነበር። ጌታችን መስቀል ላይ ሆኖ አንጀት ይበላ ነበር። በጣም ያሳዝናል። ሰውነቱ ምንም እስካይቅድ ድረስ ተገርፏል። ከባድ ጭካኔ የተሞላበት ፍርድ እየፈረዱበት ነው። ሞቶም መስቀል ላይ ሆኖም ዝም አላሉትም። እየወጉት፣ እየተፉበት፣ በሰፍነግ ሊያጠጡት እየሞከሩ ክብሩን የሚገዳደር ነገር እያደረጉ ነበር። እሱ ግን በተቃራኒው ደግሞ ለእነሱ ምረት ሲለምን ይመለከታል። አባ አብን ሲጠራ ይመለከታል። እናቱን ለሚወደው ደቀ መዝሙር ሲሰጥ ይመለከታል። የሚያደርጋቸው ነገሮች ሁሉ የደግነት መሆናቸውን አይተዋል። ስለዚህ ሆ ብሎ ፈራጅ አልሆነ። ይህን የምሰሙ እግዚአብሔር ልጆች አደራቸውን ሆ ብሎ ፈራጅ እንዳትሆኑ ዘር ያላችሁ ልጆች ያላችሁ ትውልድ ያላችሁ ሆይ ሰው እንዲወደን ብለን ሆ በተባለበት ቦታ አትቁሙ። እውነት የሆንን ብላችሁ ምን ብሎ መዘን ያስፈልጋል ላችሁ ሰው ቢወደን ከእግዚአብሔር ፍርድ አያስጥለን። ከእግዚአብሔር ፍርድ ሊያስጥለን የሚችለው ፍትሐዊ መሆናችን ብቻ እና የግራው ሲሰድበው በቀኝ ያለው እኔና አንተ ፍርድ ስለሚገባን ተሰቅለናል ብሎ መደሰል። ሉቃስ ወንጌል ምዕራፍ 23 39 ጀምሮ እስከ 43 እንዲህ ይላል። ከተሰቀሉት ክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረገ ነው የሚገባልን እንቀበላለንና፣ በእኛ ስንተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይክ በመንግስት በመጣ ጊዜ አስበኛል ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋ በገነት ትሆናለህ። እንግዲህ ይህ ሰው እንደዚህ ሆኖ የተሳደበ ነበረ። ነገር ግን በስተቀኝ ያለው ደግሞ ቅድም እንዳልኳቸው የሚመለከትበት መንገድ ሌላ ነው። ወንጌል እንደተጻፈ አንደኛው አይኑ ጤነኛ ነው። አይኑ ጤነኛ ብቶ መላ ሰውነቱ ጤነኛ ትሆናለች። አንደኛው ግን አይኑ ጨለማ ነው። አይኑ ጨለማ ከሆነች ደግሞ ወቱ ጨለማ ትሆናለች። ስለዚህ ጌታን ሰደበው፣ ሰድቦ ትሞት በቀኝ ያለው ግን የለም፣ አትስተውሱ። እና ጻድቅ ነው፣ ንጹህ ነው። እኛ የሚገባ የተከፈለን እኛንን ብሎ ፍርድ የሚገባው ለሀጢያን መሆኑን ጌታ ላይ ግን ፍርድን ይገባ መሰከር። ከዛ መንግስት ያለው ወደፊት የሚመጣ እንደሆነም አመነ። ለሰው ቤዛ እንደተሰቀለም አመነ። እያችሁ እምነቱ ጽድቅ ሆኖ ተቆጠራለት። ምናለው አለው ጌታ ኢየሱስ እውነቱን ትላለ፣ ዛሬ ከኔ ጋ በገነት ትሆናለህ። ገነት ያስገባው ወንበዴው ኢየሱስ የዚህ ዓለም የኃጢአተኞች ሁሉ መድኃኒት ነው የእኔም ኃጢአተኛው የወንበዴው መድኃኒት ነው ብሎ ማመኑ ስለዚህ ክርስቲያኖች እንደዚህ ብለው ሲያምኑ ገነት መግባት እድላላቸው እንደገና መንግስት ያሉ ተመልሶ መጪ ፈራጅ ዳኛ መሆኑን አምነ በቤተ ክርስቲያናችን ምንድን ነው የምንለው ዳግመኛም ይመጣል በሕያዋንና በሙታን ለመፍረድ ለመንግስቱ ፍጻሜ የለውም ብለን እናምናለን። ይህን በእውነት የሚያምኑ ሰዎች አዳራቸው ገነት ነው። ክርስቶስ እንደሚመጣና እንደሚወስደ የሚያምኑ ሰዎች ምጽአቱ ዳቅኛ የሚጣቱን የሚያምኑ ሰዎች ከጌታ ጋር የእግዚአብሔር መንግስት የሚወርሱ ይሆናሉ። ጌታችን እንደ ሞተና እንደተነሳ የሚያምኑ ክርስቲያኖች እምነታቸው ጽድቅ ሆኖ ይቆጠርላቸዋል ብዙ በዓለም ላይ ያሉ ሰዎች ሞቶ ቀረ ተሰረቀ ብለው ያምናሉና፣ ገሚሶቹ አልሞተም አልተሰቀለም ብለው የማዳኑን ስራ ይክዳሉና። ልጆች አንድ ክርስቲያን ይጸድቃል የሚባለው ገነት ይገባል የሚባለው ጌታችን ኢየሱስ ክርስቶስን ከእመቤታችን መወለዱን ሲያምን ጌታችን ኢየሱስ ክርስቶስ በአፉ ያስተማረን ወንጌል ሲያምን ማርቆስ ላይ፣ ሉቃስ ላይ፣ ማቴዎስ ላይ፣ ማርቆስ ላይ፣ ዮሐንስ ላይ የተጻፈውን እና የሐዋርያትን በለታት ሲያምን እንደገና ጌታ እንደሞተና እንደተነሳ ሲያምን እንዳረገና ተመልሶ እንደሚመጣ ሲያምን ገነትን ይወርሳል። በዚህ እምነት ውስጥ ደግሞ በጣም ብዙ መንፈሳዊ ፍሬዎች አሉ። ሰው በኢየሱስ ክርስቶስ ሲያምን ወንጌሉን ያዳምጣል። በወንጌል ውስጥ የተጻፉትን ደግሞ የተቀደሱ ምግባራት ያደርጋል። ለምሳሌ የተራበውን ሊያበላ ይችላል፣ የተጠማውን ሊያጠጣ ይችላል፣ የታሰረውን ሊጎበኝ ይችላል፣ የታመመውን ሊጠይቅ ይችላል፣ ለችግረኛው ሊያዝን ይችላል፣ በቀል ሊፈርድ ይችላል፣ ጌታን የሚለምን ፈርቶ ሊኖር ይችላል። እነዚህ መንፈሳዊ ፍሬዎች በወንጌል ውስጥ ተጽፈዋል። ቀደም ክርስቶስን ማመን ማለት ትምህርቱን ማመንም ጭምር ስለሆነ የወንጌሉን ትምህርት ተግባራዊ ለማድረግ እና ለመኖር ይወስናል። ሰው ወንጌልን አሽቀንጥሮ የወረወረ በኢየሱስ ማመን አያዘልቅም። ተወላጅ አንዳንድ ሰዎች ኢየሱስ ጌታ እንደሆነ ያምናሉ፣ ግን አይንደውትም። ጽድቄን ጨርሶልኛል፣ ሰርቶልኛል ብለው እነሱ ስውር ድብቅ ኃጢአተኞች ናቸው። በጣም አደገኛ አደሩ የሚያጠቅ ይሰራሉ፣ ግን ደግሞ ጌታ ሞተልን ብለው ይላሉ። በጌታ በኢየሱስ ክርስቶስ ጌትነት ማመን ግን ይሁንላችሁ፣ ወንጌሉ እንዲገዛ ይመፍቀድ ነው። ወንጌሉ እንዲገዛ ይመፍቀድ ነው። የተራራው ስብከት በሕይወቴ እንዲሰራ መፍቀድ ነው። መቼም እንዳትርሱት፣ እግዚአብሔር ልጆች እውነት ኢየሱስ ክርስቶስን የሚያምኑ ሰዎች የተራራውን ስብከት አዳምጠው ይኖሩታል። ያስታርቃሉ፣ ይታርቃሉ። ልበ ንጹሐን ናቸው፣ ቅኖች ናቸው። አይታበዩም፣ በምስጋናም አይኮፈሱም። ወንድሞቻቸውን ራሳቸው አድርገው ይወዳሉ። እንደ ደጉ ሳምራዊ ለተጣለው ሰው ያዝናሉ። አጠቃላይ ህይወታቸው ፍቅር ተራረሉ ጌታችን ክርስቶስን የሚያምን ሰው ህይወቱ ፍቅር ተራረሉ ሲረዳ ሲያግዝ ሲያነሳ ትክክለኛ በኢየሱስ ማመን ያስተማሩ እነ ቢንያ እነ ዘወዘራ በበስት ጎበና እነ ሐዋርያው ጳውሎስ ያመኑትን ኖረው ያሳዩ ማመን ይወላችሁ መኖር ማለት ነው። አብርሃም አመነ ሲባል እዛው እዛ ኡር ምድር ተቀምጦ አቤን ሀሌሉ እያለ ኖር አይደለም። ወጣ ከምቶ እግዚአብሔር እግዚአብሔር ወዳለው ቦታ መጣ። የሚለው ማድረግ አለው። እምነቱ እግዚአብሔር ልጅ እና በኢየሱስ ክርስቶስ ማመን ያስገድዳል ያንን ነገር ለማድረግ። ወንበዴውን ተመልከቱት። በጌታችን ስላመነ ወንድሙን ገርሰሰው መሰከረ። ክርስቶስ ለጽድቅ መሰከረ። እምነቱ ፍሬ ያፈራ እዛው መስቀል እኔ እናንተ እንዲህ አይነት ፍድል አይሆነም ጊዜ እኛ የሚገባ ንገባ እሱ ግን ንጹህ ነው ብሎ መሰከረለት። ይሄ የእምነት ፍሬ ይባላል ወይም ምግባር ይባላል። እና ገነታችን አጠገባችን አለ። ገነት የሚሰጥን ጌታም የወደን ጌታ አጠገባችን። የሚታዘዝ ልብና የሚያምን ልብ ግን ከኛ ይጠበቃል። እግዚአብሔር ይባርካችሁ። ሰማ በልቦናችን ጻፍ መንፈስ ቅዱስ ሲባርካችሁ ያው የሆነውን የሚሰራውን ቃል በልባችን የተከለ እግዚአብሔር እንዲህ በቀለም እንዲያፈራ ይርዳል። ክፉ ክፉ ከአጠገባችን ሊራቅ መስኪኖች ሲቀረበት ትምህርቱ ላይ ላይክ አድርጓችሁ ኮሜንት አድርጋችሁ ውጡ። ይህን ስታደርጉ ትምህርቱ እንዲደመጥ ይሆናል። ዘራችሁ እግዚአብሔር ይባርክ። ቀሲስ አሸናፊ ይሰራል።